ስፔሻሊ ሳውዲ አረቢያ በረሃ ላይ የምትሰሩ እህት ወንድሞቼ፣ ባህርተኞች እባካችሁ ይሄ ነገር እናንተ ላይ ከመድረሱ በፊት ተጠንቀቁ። አላየንም አልሰማንም እንዳትሉ። ብልጥ ሰው ከሰው ነው የሚማረው። እባካችሁ በአንዱ የሚደርሰው ችግር ሌላውን ያስተማራል እና እናንተ አይ ችግር የለብኝም እኔ ጦር ቦታ ላይ ነው ያለሁት ብላችሁ ይሄን ቪዲዮ አትለፉት ማለት ነው። ለሌላ እህቶቻችሁ ደግሞ ለጥንቃቄ ያህል ስፔሻሊ ሳውዲ ላሉ እንዲደርሳቸው፣ እናንተ ላይክ በማድረግ እኔ ቪዲዮን በመስራት እንተባ በራቸው ጥምና አስጠንቀቃቸው። ማለት ነው እኛ ለነሱ ሰበብ መሆን እንችላለን ማለት ነው። እባካችሁን እህቶቼ ተጠንቀቁ ብዬ ብዙ ጊዜ አስጠንቀቃችኋለሁኝ። ግን አሁንም እኔ የምናገረው ነገር ጠብ እያላ አይደለም። በየቀኑ እየተከሰተ እያየሁት ነው ያለው። እናንተም አብራችሁን እያያችሁ ነው ያላችሁት። ኦህ ደከመኝ ወላይ ላዚም በቃ አሁን ላይ ድክም ክም ክም ክም ያለኝ መጥፎ ነገር ከማየት መጥፎ ነገር ብዛት እህቶችን ወንድሞችን በየባህሩ በየበረሃው እየተሰቃዩ በአረቦች እየተሰቃዩ ሳይ ማለት ነው ወላይ እውነትን ነው የምላችሁ እና ይሄ ልጅ ኦሮምኛ የተናገረው እናንተ አልገባችሁ ምንድነው ልተርጉምላችሁ የብዙ ወር ደሞዝ ከልክሎት ለምኘው ለምኘው ለምኘው እምቢ ብሎኝ ይኸው ትቼ እየሄድኩ ነው ብሎ ተናገረ ማለት ነው አያሳዝንም በአላህ አያችሁ የበራ ብዛት ፊቱን ጥብስብስ አድርጎ አጥቁሮ ከሰውነት ተራውጥቶታል። በዚህ ላይ ደግሞ ደሞዛቸውን ስትከለከሉ፣ በዚህ አጋጣሚ በጣም የሚሰማውን ስሜት እስቲ ለእናንተ የሚሰማቸውን ስሜት ኮሜንት ላይ ጻፉልኝ። እኔ እጅግ በጣም ልቤ ተሰብሯል፣ አላዘኛለሁ። ወላሂ እምቢይ በቃ መቆጣጠር አልቻልኩም። ይሄን ሰውዬ ስሰማው ማለት ነው ያሳዝናል። ሀቂቃተን ይሄ ሰውዬ ትልቅ አባት ነው። በአሁኑ ሰዓት አርፎ የሚበላበት ሰዓት ነው እንግዲህ። እሱ ማረፍ ባለበት ሰዓት በበረሃ አረብ እያስለቀሰው ነው ማለት ነው። በስንት በረሃ በስንት ፀሐይ እንግዲህ እንደሰራ ፊቱ የፊቱ ገጽታ ያስታውቃል። አያችሁ ፊቱ ሙሉ ለሙሉ እኮ ወደ አፈር የተቀየረው ሀቂቀተን ነው ምላችሁም እና ምንድነው አረብ አንድ ወር ሁለት ወር ካልሰጣችሁ አትከራከሩም። እዛውም ስራ አትቀጥሉ፣ ትታችሁ ውጡ። እንደዚህ ባህርተኛ የሆናችሁ እህቶች ማለት ነው ወንድሞችም በትንሽ ብርም ቢሆን አረብ በየጊዜው የሚሰጣችሁ ሰው ፈልጋችሁ ካልሆነ ደግሞ ሁለት ወር ካለፈ ነጌ ከነጌ ወዳ ከነጌ በቃ የዛሬ ሳምንት የዛሬ ሶስት ወር የዛሬ ሁለት ሳምንት እያሉ የአራት ወር የአምስት ወር ከሚቆጥርባችሁ ቢያንስ አንድ ወር አለቀ ወር ከ አስራ አምስት ሁለት ወር ከታገሳችሁ በቂ ነው ካልሰጣችሁ ስራ አቁማችሁ ቁጭ በሎ ሞክሩ ስራ አቁማችሁ ቁጭ ካላችሁ በኋላ እንግዲህ ባህርተኛ የሆናችሁ እህቶች ህገ ወጥ እህቶችን ወንድመችም ህግ አያውቃችሁ ሌበር ኦፊስ እከሳለሁ ወይም ኤምባሲ እሄዳለሁ ምናምን የምትሉት ነገር የለም ስለዚህ ምንድን ነው ማድረግ ያለባችሁ ስራችሁን ትታችሁ መውጣት ነው ይሄ ልጅ አሁን በቃ ፈርቷል። አሁን ባለፈው አረብ ገድሎ የተያዘው ልጅ አይታችኋል። ሁላችሁም ደግሞ አልተያዘ የምትሉ ምን ሆናችሁ ነው? ትላንትና እኮ ቪዲዮን ፖስት አድርጊያል፣ የተያዘበትን ቪዲዮ ማለት ነው። ከእንትን ላይ ነው ያወረዱት፣ የሆነ ከትልቅ ከአሮጌ መኪና ላይ ነው ሲያወርዱት ያየሁት ማለት ነው። እና እህቶቼ እባካችሁ፣ እባካችሁ፣ ተጠንቀቁ፣ ተጠንቀቁ። አረብ ቤትም ህጋዊም የሆናችሁ ከዚህ በፊት ያው ህጋዊ ብትሆኑ ትንሽ ይሻላል። ህጋዊ ብትሆኑ ምንድን ነው የሚሻለው አሁን የሆነች ልጅ እኮ አስራ አራት አመት አግቷት አረብ በስተመጨረሻ ኤምባሲ ደርሶላት ብሩን ከፍለዋል የአስራ አራት ዓመቱን ብር ማለት ነው በስምንት ስምንት መቶ ብር ይሳብ ማለት ነው ስለዚህ እናንተ ህገ ወጥ የሆናችሁ ምንም ማድረግ አትችሉም ሌቨር ከሳለሁ ወይም ደግሞ በሆነ ነገር አደርጋለሁ ማለት አትችሉም ያላችሁ አማራጭ ምንድን ነው መውጣት ከመደባደብም ከመጋደል አሁን የዚህ ልጅ ውሳኔ እኔ ተመችቶኛል። ምክንያቱም እኔ ከእሱ ጋር መጋጨትም መደባደብም ምንም ማድረግም ስለማልችል ይኸው ትቼ እየሄድኩ ነው፣ ዶ አድርጉልኝ ብሎ እያለቀሰ ነው እንዳያችሁት የሄደው ማለት ነው። በጣም በርካታ ሚዲያ እንትን ያላላቸው ያላወቃቸው ሚዲያ ላይ ያልወጡ ሚዲያ የማይጠቀሙ በርካታ ወንድሞች አሉ። አላህ ይጠብቃችሁ እና ተፍቲሹ ደግሞ የሳውዲ አረቢያ ማለት ነው። በዛው ልክ በጣም ጦፏል አሁን ላይ የምሬን ነው። እያሳደዱ ነው። በቃ ለ ምናምን አትውጡ። ሴቶች ቤት ውስጥ ምሰሩ ሴቶች በቃ ለብያላችሁ፣ አትውጡ፣ ትያዛላችሁ። ምክንያቱም በጣም ሳውዲ አረቢያ የሆነ ነገር ኮሽ ካለ እንኳን ግድያ ይቅርና የሆነ ነገር ኮሽ ካለ እንትን በጣም ነው ተፍቲሽ የሚበዛው ማለት ነው። እና በተቻላችሁ አቅማችሁ በስራ አትናቁ፣ ብር ደሞዝ አትናቁ። ሁለት ሺ ሁለት ሺ አምስት ካልሆነ አትበሉ፣ በሺ ስምንት በሺ አምስት በሺ ሁለት ወላይ ስራ ካገኛችሁ ግቡ ማለት ነው፣ ይሻላል ኢጃዛ ቤት ከመቀመጥ። በሺ በሺ ብር ራሱ ስራ አግኝታችሁ በየወሩ ደሞዝ የሚሰጣችሁ ከሆነ እዛ ብትሰሩ ይሻላችኋል ማለት ነው። አንደኛ ኢጃዛ ቤት ራብ አለ። ሳውዲ አረቢያ ደግሞ የሆነ ነገር ኮሽ ባለ ቁጥር መቼ ነው ተያዝኩ አልተያዝኩ፣ ድንጋጤውም ሰቀቀኑም አለ። እና በተቻላችሁ አቅማችሁ የሚያጨሱ ሰዎች አካባቢ ይሄ ሺሻ ምናምን አረቄ ምናምን የሚሰሩ እና የምጠፉ ሰዎች ደግሞ ለመጥፋት ያሰባችሁ ወላ አትጥፉ። አሁን ላይ በጣም አስጊ ነው። ጠፍቶ የሚሰራ ሰው በጣም አስጊ አስጊ አስጊ በሚባል ደረጃ ነው ያለው ማለት ነው። እና ቤታችን ውስጥ ምግብ የለም፣ ሴትየው ለራሷ ጠልባ ነው የምትበላው። እኔ በራብ ሞትኩኝ ምናምን ብዙዎቻችሁ ትላላችሁ ማለት ነው። ከቢሮ ስትወስድሽ ፈርማ፣ ምን ብላ ስትወስድሽ እኮ የእሷን ምግብ የምትጸዳዳበት ፕሮቶኮል ደሞዝ ይችላለው መክፈል ይችላለው ብላ ነው የምትወስድሽ። ከመክተብ ፈርማ ነው እነዚህ ነገሮች ወረቀት ላይ አለ አይታችሁት ከሆነ ማለት ነው። ሁሉም ነገር ሸፍና ከተድቢር እስከወሰድሽ ድረስ ይሄ ህገ ወጥ እስካልሆንሽ ድረስ ማለት ነው። ህገ ወጥን ብትሆኑ ያውቃሉ፣ በቃ እናንተ ምግብ እንደሚያስፈልጋችሁ ምናምን ስለዚህ ሴትዮ እየጠለበች ነው የምትበላው። እኔ ምን ልብላ? የሚሰራም የለም። ከሆነ ቢሮ ውሰጂኝ የምበላው ነገር የለም። በሉ ርቦኛል። በሉ ወላሂ ከምትጠፉ እድላቸውን ከምታበላሹ በጣም ከባድ ነው። ሳውዲ አረቢያ ሀቂቀትን ነው ምላቸው። አሁን ላይ እጅግ በጣም በጣም በጣም ሚዲያ ያልወጡ ግን ብራቸው የተቀሙ እብድ ናቸው ተብለው ብራቸው ተበልተው ተበልተው መጨረሻ ላይ አረቦች ሐኪም ቤት ወስደው የጠዋሏቸው በጣም በርካቶች አሉ። ራሳቸውን የሳቱ ሳያብዱ እኮ ነው ብዙ ብር ስለሆነባቸው አረቦቹ ሳያብዱ አኪም ቤት ወስደው የጣሏቸው በጣም በርካቶች እህቶቻችን አሉ ማለት ነው። ሚዲያ የማይወጡ ሚዲያ ያላወጣቸው ቤተሰቦቻቸውን የረሱ የቤተሰቦቻቸው ሁሉ ነገር የረሱ ራሳቸውን የሳቱ እህቶች የታመሙ ቤት እና ሳውዲ አረቢያ ያላችሁት ወንድሞቼ አላህ ራሱ በስትሮ ሰትራችሁ የረብል ዓለሚን ራሳችሁን ጠብቁ። በቃ ያው እንደነገርኳችሁ ተፍቲሽም ጦፏል በጣም በቃ ያኔ ራሳችሁን መጠበቅ አለባችሁ። ከቤት ያላችሁ ከቤት እንዳትወጡ። ሀዲቃ ምናምን ጅኒ ገነመኔ በቃ ለምናምን እንዳያምራችሁ ራሳችሁን ጠብቁ ነው የምለው። ከዚህ በላይ የምለው የለኝም እህቶቼ። ያላህ እገዛ ያላህ ጥበቃ ከእናንተ ጋር እንዲሆን የሁሌ ሚኒቴና ዱዓይ ነው። አላህ ራሱ ይጠብቃችሁ። ውዳችኋለሁ፣ አከብራችኋለሁኝ። ቀጣይ ደግሞ በጥሩ ነገር ምመጣ ያድርገኝ እላችኋለሁኝ። በጥሩ በሀዘን ምናምን ሳይሆን በጥሩ ነገር ምመጣ ያድርገኝ እላችኋለሁ እና ለዚህ ቻናል አዲስ ከመቱ ላይክ፣ ሼር፣ ሰስክራይ ማድረግ እንዳትረሱ የኔ ውዶች። ደስ ላይ በእነዚህ ነገራቶችን እንድን በማለት በቃ ራሴን ድክምክም አለኝ። በቃ ወላሂ ሰለቸኝ። በቃ መስማት መጥፎ ነገር መስማት፣ በየጊዜው ማልቀስ፣ በየጊዜው አላህ ራሱ የትናንትና ሜታ ነው አላህ ባለበት ቦታ ይጠብቀው። በቃ ምንም ማድረግ አይቻልም። እንግዲህ ለእናት ለእናትዬው